እንሰጣለን። ከሌለ ደግሞ አንተን እንድታናግር እናደርጋለን። እሺ እውነትሽ ነሽ አሁን ቪዲዮ በኩል ማውራት ትቻለሽ? አብሮሽ ሰው አለ እንዴ? አዎ አዎ፣ እችላለሁ። ምን ነው? አይ ሰላም ነው ፉዬ። እኔና ቢዝ ልናይሽ ስለፈለግን ነው። እሺ እና ኤፉዬ፣ ከቅድሙ ላውጣለሽ። አው ጽ ደህና ነኝ። እናንተ ብዙም አትጠናቁ፣ ደህና ነኝ። ኤፉዬ፣ ራሽን ተንከባከቢሽ፣ አትዳከሚ። እኔ የምልሽ ፉ፣ ወይ ቤት አጠገብሽ ያፊት የለም አይደል? አዎ። ምን ነው አሁን ሰው ላይ ያናግርሽ ይፈልጋል

እባክህ ወንድሜ ተረጋጋ። እባክህ እንደዚህ አትሆን። ተረጋጋ ተረጋጋ። የስም ገብተህ ከየትም ፈልገህ ታመጣልኛለህ። አረጋ ደግሞ የዶክተር በተመለከተ ሚስቱ የሰጠችው ቃል ለምጀርሳ ጊዜ ሲደውልላት አንተ ቤት ውስጥ ሕክምና እንደነበረው ነው የተናገረችው። ስለዚህ ፖሊሶች ወደ አንተ ሊመጡ ይችላሉ። ይችንባትረባ በራሷ እጅ ነው ሞቷን ያፋጠነችው። ሰማኛለ በል፣ ሳንቀደም በፍጥነት ማስወገድ ባለ በመንገድ አስወግዳት። እሺ፣ እሺ አልካ እንዳልካ አድርጋለ። አሁኑኑ፣ እሺ፣ አፍጥነው። ታውቃለህ፣ እኔ ምንም አይነት ክፍተት ማየት አፈልግም። የቤት ኤፍራታ ከናታን እርጉዝ መሆኗን አወቀ። አሰላሙ አሌይኩም ሰላም። ወዲያ አገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት በልልኝ። እኔ ያለሁኝ አልሐምዱላ ደህና ነኝ። ይህም ቪዲዮ ስትጀምሩ ላይክ አድርጉ ማለት ነው። እንዲሁም ሰብስክራይብ አድርጉኝ። ወዲ አገሬ ልጆች እንግዲህ ሐረግ ድራማ ክፍል መቶ ስድስት እንዲሁም በክፍል መቶ ሰባት ምን ይከሰታል የሚለውን አብረን እናያለን። እንግዲህ ትናንትና ዶክተሩ ያው በክፍል መቶ አምስት በታየው ዶክተሩ ናታን ጠርቶት ነበር። ናታም በቃ ወጥመድ ነው ብሎ ከመንገድ ላይ ተመልሶ ነበር። ያፌትም እያፈላለገው ነበረ፣ ያለበትን አግኝቶት ደርሶበት፣ ያው ዶክተሩን ገሎታል ማለት ነው። እንዲሁም ያፌት ዶክተሩን ገሎ ወደ ቤት ሄደ ማለት ነው። ቤት ሲገባ እንግዲህ የኔ ንግስት ይላል። ስራውን እየሰራ ማለት ነው እና እንግዲህ ናታንም እነ ቤዚ ጋር ገብቶ በጣም ተናደደ። ደውላልኝ ነበር እንዲደርስላት ፈልጋ ነበረ ብሎ በጣም በራሱ ተበሳጨ ማለት ነው። መልሼ ለምን አልደወልኩላትም ብሎ ማለት ነው። በዚህ አጋጣሚ ሉሊትም ያው እንግዲህ ሪከርድ ያደረገችውን አዳምጣው ነበረ ማለት ነው። ደውላ ደውላኤፍራታ አርጎዞ እንደሆነች ነገረችው አልጠበቅኩም ነበር እንግዲህ ማለት ነው ያው ያፌት እንግዲህ ያው ከሴት ጋር ማደር አይችልም ሚስትም ማግባት አይችልም ማለት ነው እንግዲህ ው አሁን ዚህ ላይ ከሌላቤዚንም ሌላው ሰው ጋር ነው እያሳደራት ማለት ነው እንግዲህ ኤፍራታም አንተ ምንም ምንም ነህ ምናምን ብላ ስትለው ነበር ማለት ነው። አልጠበቅኩም ነበር እኔ ለራሱ ማለት ነው። ይህንን እንትን ፓርት ድራማ ማለት ነው እና በዛውም በቃ ተበሳጬ ያው አይጮህባት አይጮህባት አይናገራት አይናገራት ሆነበት እና አጣሪያን በዛውም መጥተው ሄደ ማለት ነው እንግዲህ እናታንም በጣም ቤት በጣም ተናደደ በራሱ በጣም እነ ጽዮን ሁሉም እስከሚፈሩ ድረስ ማለት ነው። ግን በመሀልም ያው ጽዮን ደውላ እነቤሲ አገናኙት ማለት ነው። መናገር አልቻለም ግን ያሳዝናል ማለት ነው። ስለዚህ እንደዚህ ያለ ነጋ ማለት ነው። ገኒም ለኤፍራታ ቁርሷን ይዛ ወደ ቤት ሄደችላት ማለት ነው። እንደ አቤል ደግሞ ፍጥጥ ፍጥጥ ፍጥጥ ያለ ማለት ነው። ውድ ተመልካቾች የአቤል ፈጣጣነት የሉሊት ማሽቃበጥነት፣ ነገረኝነት በጣም ነው የሚያስጠላው ሲገ ገነነ ማለት ነው። ያው እነሱም እንግዲህ የፍራታና ናታንም በጣም ነው የተሰቃዩት ማለት ነው። በፍቅራቸው በጣም ነው የተሰቃዩት። ውድ ሀገሬ ልጆች ማለት ስቃዩ ቢበቃቸው እንግዲህ ለእስክብርት ጸሐፊ ብንናገርላቸው ሰላማዊ ሰልፍ ብንወጣላቸው ይሻላል ማለት ነው። እንደዚህ እያለ ያው አቤል ቁርስ ሊያስበላት አልቻለም እሷ ካልበላች እኔ ልብላው እያለ ነበር ገኒ ያመጣችላትን ቁርስ ማለት ነው። እንግዲህ ኤፍራታና ኤፍራታ ቁርሷን አበላቻት አበላቻት ገኒ ማለት ነው። ጽዮን እና ቤዚ ናታን ሆነው እንግዲህ አንድ ላይ ነው ያደረ ተነባብረው ማለት ነው። እዛው ላይ ጧት ተነሱ እንግዲህ ቁርስ አሰሩት ያው ናታን ለኤፍራታ ብለው ቁርስ አሰሩት ማለት ነው። እሱም በደስታ ደስ ብሎት ቢኒንን ጠርተውት በጣም ደስ ብሎት ነው ቁርሱን የሰራው ማለት ነው። እንግዲህ በዚህ መሀል ዲያራ ለናታን ደውላለት እንገናኝ ስትለው አልፈልግም አላት ማለት ነው። አሁን ሁሉ ነገር የተቀየረ ይመስላል ድራማው ላይ የተቀየረ ይመስለኛል። ናታንና ኤፍራታን በቃ በዚሁ ይነጋገራሉ። ከያፌት ጋር ምንም ግንኙነት የላትም ኤፍራታ ያው ያፌት ምን እንደሚያስብ አላውቅም። ሲጀምር ያገባችው እኮ ለናታን ብላ ነው፣ ወደው አይደለም ያገባቸው ግን ለምን እንደዛ እንደሚል አይገባኝም ማለት ነው። እና ቁርሱን ሰርተውላት ያፌት ጋር ሄዱ ማለት ነው። በመሀል ያው ለቤዚ ደብዳቤ ጽፎላታል ናታን ማለት ነው። እንግዲህ ቤዚም ሰታታለች ኢንሻአላ ሉሪታቴው ማለት ነው። ያፌትም እንግዲህ ያው በማርገዟ ጥምብዝ ጥምብዝ ጥምብዝ ብሎ ሰርኮ ሰክሮ እንዴት እንደዚህ ታደርጊያለሽ፣ እንዴት ማስመሰሉን እን ሲጀምር እኮ ኤፍራታ አንተን ያገባች ናታን ለማዳን ናታን እስር ቤት እንዳይገባ እንጂ ወዳህ አይደለም ማለት ነው። እና በዚህ መሀል ደግሞ በቃ በጣም እየጠጣ ነበርና እዛ እንትኑ ጋር ደውሎ ማን ነው ጋርዱ ጋር ደውሎ ያው ልጇን የሚያስወርድ መድኃኒት ጠየቀው ማለት ነው። እንደዚሁም የዶክተሩን ትሎች ፖሊሶች ጥያቄ ወደ ሱ ይመጣል ተብሏል። ነው እንግዲህ በመቶ ክፍል ስድስት እና የነበረው ይሄ ነው ማለት ነው። ውድ ሀገር ልጆች አመሰግናለሁ።